ድፍን ማህበረሰብን ምድር ላይ ያለውን በዛ ልክ ተሳዳቢ? የሚመጣው ከድሬዳዋ ነው? ተሳዳቢ የሚመጣው ከሀረርጌ ነው? ጫት የሚመጣው ጫታችን አረንጓዴ ወርቃችን እኮ ነው። እናንተም በኮባም በጋዜጣም ጠቅልላችሁ፣ ዛሬ የት ከተማ ነው ከድሬዳዋ በላይ ጫት የሚቀመው? አንተዋወቅም እንዴ? አንተዋወቅም እንዴ? የት እንደሚቀም ከቡና ቀጥሎ እኮ የውጭ ምንዛሬ የሚያመጣው የሀረርጌ ያወዳይ ጫት እኮ ነው። ሚስማር እኮ ነው። የድሬዳዋን ህዝብ የሀረርጌን ህዝብ እንደ ህዝብ አዋርዳችሁ እንደ ህዝብ ተሳድባችሁ ጃኒ ታሰረች ስለተባለ ጃኒ ስህተት ነው የሰራችሁ። ማህበረሰቡ ህዝቡ አዝኗል፣ ምድር ላይ ያለው ማህበረሰቡ ተቀይሟል ስለተባለ ብቻ በዛ ልክ ከፍ ዝቅ አደረጋችሁ። ትናንትም ዛሬም ለጃኒ አቋም ይሄ ነው። የቁልቢው ገብርኤል ይከተልሽ ብዬሽ ነበር ጃኒዬ። የቁልቢው ገብርኤል የረገጥሽው ሀገር ያሸዋው ሚካኤል አላሳፈረሽም። ክስሽን በፍቅር ቀይሮልሻል ክስሽን በፍቅር ክስሽን በብዙ መውደድ ክስሽን በብዙ ይቅርታ፣ እኛ እንችላለን። ከኛ ጋር ጫማ አትለካኩም። ድሬነን ስንላችሁ ድሬነን እኛ ድሬዎች ትላላችሁ ትላላችሁ አሁ እኛ ድሬዎች ት ነው አሁን እኛ ድሬዎች አሁን እኛ ድሬዎች ወርቆች ነን ስላችሁ ወርቆች ነን ያሁን በቃ ደረጃ አንድ ወርቆች ታጥበን የተቀሸረ ወላ በሽቲ ወላ ባለባበስ ወላ በዝነጣ በምንም ፍትፍት አድርገን የምንበላችሁ ጀግኖች ነን። ከኛ እኩል ለማውራት ይከብዳችኋል። እኛን ህዝቴት እኛን ዲስሪስፔክት እኛን አንደርማይንድ ለማድረግ አትችሉ። ስድብ የተማርነው ከናንተ ነው ስላችሁ፣ አስረግቼ ነው የምነግራችሁ፣ ከናንተ ነው። ትላንትና ነው እኛ ሚዲያ ላይ የመጣ ነው። ዘመናችሁን ሙሉ ሚዲያ ላይ የነበራችሁ ሰዎች ድሬዳዋን በዛ ልክ፣ ሀረርጌን በዛ ልክ ዲስሪስፔክት፣ አይነፋም፣ አይሄድም። ዛሬ ምን አይነት ቪዲዮ ነው የምትሰሩልን? እኔ እኔና ለእናንተ ነው ጥያቄ እያንዳንዳችሁ በጃኒ ኬዝ ወጣችሁ፣ ድፍን ወጣችሁ ድሬዳዋን ሀረርጌ ማህበረሰቡን ከፍ ዝቅ አድርጋችሁ የተሳደባችሁ ሰዎች ዋራባወ ቱዴ ምንድነው የምትሰሩልን? ዋው ድሬዎችኛ፣ እንደዚህ ያልጠበቅናችሁ ነበር። የእውነት ትችላላችሁ፣ ትለያላችሁ እንደምትሉን የዛሬ ስንት ቀን ተናግሬ ተፖስቷል። ናው ማይ ፖይንት፣ ምንድነው የምትሉ? እኔ እኮ ተናግሬ ያለሁ በይቅርታ እንደምትመለስ በይቅርታ እንደምትወጣ በብዙ ፍቅር እንደሚቀጧት ነግሬያቸዋለሁ። እያለቀሰኝ ጃኒ እንደምትናገር ነግሬያቸዋለሁ። አውጡና ፖስትቱ። የዛን ቀን የቀዳችሁ ልጆች ዛሬ ከጃኒ ይቅርታ ጋር አንድ ላይ ፖስት አድርጉ ንግግሬን እስከ መጨረሻው። ከጃኒ ጎን ኮን የቆምኩት እስከ መጨረሻው በይቅርታ እንድትታለፍ ድምፆኛለሁ። አስተምረው እንዲመልሷት ድምፆኛለሁ። ዛሬ ጥንብር ኩሳችንን ስታወጡን ነው የነበራችሁ። ድፍን ሀረርጌ ድፍን ድሬዳዋን ከፍ ዝቅ ስታደርጉ የነበራችሁ ሰዎች ምንድነው መልሳችሁ? ምንድነው የምትሉ? ምንን ጠብቅ ምንን ጠብቅ ድሬዳዎች፣ አሁን መጠየቅ አለብን። ናው ኢትስ አወር ታይም ጉጂ። ጉቺ ዝም ብለሻል። ጉቺ ተሰድበናል። ጉቺ ዛሬ እኔ ጥያቄ አለኝ። ቀን እየጠበቁ ነበር። ዛሬ ምንድነው መልሳችሁ? ለሀረርጌ ህዝብ ምንድነው የምትሉት? ምን አይነት ይቅርታ ነው የምትናገሩት? ምን አይነት ምን አይነት ንግግር ነው የምትነግሩን ዛሬ ምንድን ነው የምትሉ? ዛሬ ጀግኖች ነን ድሬዎች። እችን ቀን እየጠበቅኩኝ ነበር። ላለመናገር ጸጥ ያልኩትን ከተማዬ በስድብ ባለው ከለኝም ብያቸዋለሁ። አሁንም ልሳደብ አይደለም ልጠይቃችሁ ነው የመጣሁት እንደ ግለሰብ ልሳደብ እችላለሁ። እንደ ድሬ ዳዋ ልጅ ግን ድሬ ዳዋን ከተማ ወክዬ ስሳደብ ኮንፈርሜሽን እኮ ነው የምትፈልጉት፣ ይኸው ድሬዎች ልትሉ ያንን እድል አልሰጠኋችሁም እኔ ድሬዎች። ፍቅርን በይቅርታ እናምናለን። ሆደ ሰፊ ሁሉን ቻይ ነን። እሱም ጃኒን አምጥቼ ያሳይቻችሁ ነበረ። ያ በቂ ስላልነበረ ነው ባናት ባናት እየጨመራችሁ ስትሰድቡን የነበራችሁ ሰዎች ዛሬ ምንድን ነው መልሳችሁ? የእውነት የሀረርጌን ህዝብ ይቅርታ ትጠይቁታላችሁ? የእውነት የድሬን ህዝብ ይቅርታ ትጠይቁታላችሁ? ወይስ በትናንትና አቋማችሁ ሌላ አጀንዳ ቀጥላችሁ መታችሁ ትነግሮናላችሁ? ከግለሰብ ጋር ጸብ ሌላ ጉዳይ ነው፣ ከማህበረሰብ ጋር ጸብ ሌላ ጉዳይ ነው። ያንን የፍቅር ህዝብ፣ ያንን ደግ ህዝብ፣ ያንን መልካም ህዝብ ከናንተ ነው ስድም የመጣው ብሎ በዛ ልክ ዲስርስፔክት ማድረግ፣ ከናንተ ነው ብልግና የመጣው ብሎ ዲስርስፔክት ማድረግ። ኢትስ ኖት ወርካብል አት ኦል ወርቅ ህዝብ ነን ስላችሁ፣ ወርቅ ህዝብ ነን በቃ አሳየናችሁ። በይፋ አብረዋት ነው ያለቀሱት ሴት አመራ አመራሮቻችን እህቶቻችን፣ ወንድሞቻችን ዳር እስከ ዳር። የድሬዳዋ ከንቲባ በጣም ነው የምናመሰግነው። ዛሬም እንደ ትናንትና እንኮራብሃለን። ጀግና ነህ፣ ጀግና ነህ፣ ትችላለህ። ጎበዝ ይሄ እንደሚመጣ ነው የተናገርኩ። ያለው በይፋ በይቅርታ ታልፋ በብዙ ፍቅር ቀጥተው በብዙ ፍቅር አልቅሳ እንደምትመጣ ነው ጃኒ ነግሬያችሁ ነበረ። ጃኒ እኔ አምስት ሳንቲም ቅሬታ አምስት ሳንቲም ግልቲነት አልተሰማኝም። ከጎንሽ ስለቆምኩኝ ደስ እያለ ነው ከጎንሽ የቆምኩት። የተጣሉኝ ያገሬ ልጆች አሉ፣ ሳደርገው ግን እኔና እኔን ወክዬ ነው እንደ አንድ ከተማዋ ላይ እንደተወለደች ልጅ ከተማዋ ላይ እንዳደገች ልጅ እንደዛ ነው ይቅርታሽን ተቀብዬ ከጎንሽ የቆምኩት ብዙም የድሬዳዋ ልጆች አብዛኛው የድሬዳዋ ልጆች ይቅርታሽን ተቀብለው ከጎንሽ ቆመዋል የእኔ ጥያቄ ግን ስታንጓጥጡን ስትሰርጉን ስታዋርዱን እንዲህ እኮ ናችሁ እናንተ እውነት ነው ስንባል የነበርን ሰዎች ዛሬ በይቅርታ ቻፕተሩ ሲዘጋ ምንድን ነው የምትሉት? ዛሬ በፍቅር ቻፕተሩ ሲዘጋ ድሬዎች ትችላላችሁ ልትሉ ነው? ድሬዎች ትለያላችሁ ልትሉ ነው? እንደምንለይ እኮ እኛ ድሮ እናውቀዋለን። እንደምንችል እኮ እኛ ድሮ እናውቀዋለን። የእናንተ ኮንፈርሜሽን አያስፈልገንም። ኮንፈርሜሽን ከእናንተ አንፈልግም። ምንድን ነው የምትሉት ነው እኔ አሁን፣ ስትሰድቡን፣ ስታንጓጥጡን፣ ስታዋርዱን የነበራችሁ ሰዎች ዋትስ ኔክስት አሁን ምንድነው የምትሉት? እንደ ሚዲያ ሰው እኮ የወጡ አፍ መከፋፈቱ መሰዳደቡ፣ ምናምን። በግለሰብማ ብዙ ተሰዳድበናል። በግለሰብማ አጥር ጥግ ድረስ ተካክደን ብዙ ተነካክተናል። እኔ እኮ ወቶ መሳደቡ ያስጠላኝ ማህበረሰብን የነካ ጉዳይ ስለሆነ ነው። ድሬን እኔ በስድብ ላሳውቃት አልፈለኩም። ለምን ኮንፈርሜሽን ነው የምትፈልጉት? እነዚህ ናቸው ድሬዎች ልትሉ ነው። ያንን እድል ላለመስጠት ነው ጸጥ ያልኩት። በይቅርታ ያለ የተዘጋ ቻፕተር ነው ብዬ ዝም ያልኩት እኮ ከኔ ኮንፈርሜሽን እንዳትወስዱ ነው። ኦልሬዲ እየሰጣችሁን ላይሰንስ ስላለ ላይሰንሱን እንዳታጸድቁ ነው። ፎቶዬን እያደረጋችሁ ይኸው ድሬዳዎች እንዳትሉ እኮ ነው። ያንን እድል እኮ ነው ያልሰጠኋችሁ። እኔ እንደ ከተማ ተወላጅ እኮ የተፈጠረው ነገር ከጃኒ ንግግር በላይ በጣም ብዙ የሚያመን ንግግር እኮ የተናገራችሁ ሰዎች አላችሁ በማወቅም ባለማወቅም ግን ኦፍ ኮርስ በማወቅ ኦፍ ኮርስ እያወቃችሁ ነው ያደረጋችሁት። ምንም አታመጡም ነው ያንን ያናገራችሁ። አምስት ሳንቲም እኔ ቅሬታ የለኝም። እስከ መጨረሻዋ ሰዓት ድረስ ጃኒዬ ከጎንሽ ስለቆንኩኝ የድሬዳዋን ህዝብ፣ የድሬዳዋን ከንቲባ፣ የድሬዳዋን እናቶች፣ እህቶች፣ ሴት አመራሮች ሁሉንም አመስግኑ። ጃኒን የምትወደዋት ሁሉም ይህንን ደግ ህዝብ ይህንን መልካም ህዝብ ይህንን የዋ ህዝብ አመስግኑ። አመስግኑ ይገባናል። ይህን ሚዲያ ላይ ያለነውን እኔንና ሌሎች እኔን መሳይ የድሬዳዋ ልጆችን አይደለም፣ ምድሩ ላይ ያሉት ግን መመስገን ይገባቸዋል። መሬቱ ላይ ያሉትን አመስግኑ፣ ከተማው ላይ ያሉትን አመስግኑ። በኔ አይወከልም ድሬ። እኔ አንድ አንድ ተሳዳቢ እኮ ነኝ፣ ስነካ ውብ እየወጥቼ የምሳደብ ነኝ። በእኔ ድሬዶ አይለካም፣ በቤት ታዮ ድሬዶ አይለካም። በደንብ ባርጋቹ አዳምጡ። በእኔና በቤት ታዮ ድሬዶን ጀጅ የምታደርጉ፣ በእኔና በቤት ታዮ ድሬዶን የምትለኩ ሰዎች ካላችሁ በጣም ታሳዝናላችሁ፣ በጣም ታሳፍራላችሁ። እኔና ቤት ታዮ ድሬዶ አልወከለን አንል፣ አትለካም። ከተማችን፣ ማህበረሰባችን፣ አስተዳደራችን፣ ህዝባችን በእኔና በቤት ታዮ አይለካም። በእኛ አይለካም። እኛ አይደለንም ድሬ እኛን ወክላ ሂዱ ተሳደቡ ሚዲያ ላይ ብላ ከተማችን አላከችን። በእኔና በእሱ አይለካም። እኛ አንድ ተራ ሚዲያ ላይ የመጣን ትናንትና ስትሳደቡ አይተን ተሳዳቢ የሆንን ሰዎች ነው። ቱቢ ሆነስት፣ አንዳንዴ እኮ ሳንፈልግ ራሳችንን ዲፌንድ ለማድረግ ብለን ስድብ ውስጥ እንገባለን። ራሳችንን ዲፌንድ ያደረግን መስሎን፣ እውነት እዚህ ሚዲያ ላይ ከማን አፍ ነው ስንት ብልግና የምንሰማው? ከማን አፍ ነው የሚሰቀጥጥ ነገር የምትሰሙት? ከማን አፍ ማን ነው ተሳዳቢው? እውነት የድሬዳዋ ልጆች ናቸው ተሳዳቢዎች? ዛሬ ምንድን ነው የምታወሩት? እኔ ለእናንተ ነው ጥያቄ። ከፍ ዝቅ አድርጋችሁ ሰድባችሁናል። ከንቲባችንን ሳይቀር ፎቶውን ዘቅዝቃችሁ ተሳድባችኋል። ስንት ታሪክ ሰርታችኋል። ሳንቲማችንን ሳይቀር ፎቶውን ዘቅዝቃችሁ ተሳድባችኋል። ስንት ነገር አድርጋችኋል። ግን የእኔ ጥያቄ ዛሬ አሁን አሁን በዚህ ሰዓት ምንድን ነው የሚሰማችሁ? አሁን በዚህ ሰዓት ምንድን ነው የምትሉት? ምንድን ነው የምታወሩት? የአሁኑ መልሳችሁ ምንድን ነው? ዋው፣ ድሬዎች ትለያላችሁ እንደምትሉን እኔ ቪዲዮ አለኝ ፖስት የተደረገ። እንደዚህ ያልጠበቅናችሁ ነበር እንደምትሉ እናውቃለን። እኛም እንደዚህ ያልጠበቅናችሁ ነበር ባይ ዘወይ እናንተ ብቻ ሳትሆኑ እኛም እንደዚህ አልጠበቅናችሁም ነበር። እኛም እንደዚህ በተወሰነ ቲክታክ ላይ ባለ ሰው እይታ ሙሉ ማህበረሰብን ዲስሪስፔክት ታደርጋላችሁ፣ ሙሉ ከተማን ትሳደባላችሁ ብለን አልጠበቅም። ፐርሰናል ነበር ይመስለን እኛ ራሱ አልጠበቅናችሁም ነበር። በዚህ ልክ ትሰድቡን አላችሁ፣ በዚህ ልክ ጥላቻ አላችሁ ለዛ ከተማ ከተማውን በዚህ ልክ በውርደትና በጣም በቆሸሸ ነገር እናንተ ጭንቅላት ውስጥ ድሬዳዋ እንዳለ እኛ ራሱ አልጠበቅም ነበረ። ባይ ዘ ዌይ ጥሩ ነው፣ ጊዜ ጥሩ ነው። ልባችሁስ ምን እንዳለ አውጥታችሁ ተፍታችኋል። ቤቱ ልክ እንደምታስቡ አውጥታችሁ ተናግራችኋል። መልካምነት እንደዚህ ነው። መልካምነት በዚህ ልክ ነው። ደግነት ከኛ ወዲያ ላሳር ስንል በምክንያት ነው። ደግነት እንደዚህ ነው። እውቀት እንደዚህ ነው። ማስተዋል እንደዚህ ነው። ይቅርታ እንደዚህ ነው። ዛሬ የምትመልሱት መልስ ካለ እንጠብቃለሁ። እኔ በጣም በጣም በጣም በጣም በቃ አንዳንድ ጊዜ የሆነ ውሳኔ ወስኜ የሆነ ነገር አደርግና ከዛ በኋላ የሆነ ነገር ሳይ ሪግሬት አደርግ ነበር። ለመጀመሪያ ጊዜ በወሰንኩት ውሳኔ ያልተጸጸኩበት ከጎኗ በመቆሜ ምንም አይነት ቅሬታ ያልተሰማኝ በጃኒ ኬዝ ነው። እስከ መጨረሻው ከጎንሽ ቆሜያለሁ። የምችለውን እርቀቱ ላሄጃለሁ። የምችለውን ሁሉ ድምፅ ሆኝሻለሁ። የምችለውን ሁሉ ጀንዬ ም ሶ ሃብ ይሄ እንደሚሆን ፋይናሉ ጠብቄ ነበር፣ አምኜ ነበር። ደሞም ሆኗል። ደሞም ሆኗል እግዚአብሔር ይመስገን። ይሄ እንደሚሆን ፋይናል ነግሬያችሁ ነበር። እንግዲህ ቪዲዮ ያላችሁ ልጆች ካላችሁ በሰዓቱ ያዳመጣችሁም ልጆች ካላችሁ ፋይናሉ ይሄ ሊሆን እንደሚችል ተናግሬ ነበረ። እግዚአብሔር ይመስገን ሆኗል። ከእግዚአብሔር ጋር ፋይናሉ ምን ጠብቀው ሆኗል። እግዚአብሔር ይመስገን። በክፋት ጥላቻ ወይም ደግሞ ተንኮል ምናምን ኖሯት ሳይሆን በቃ ይሄ አንዳንዴ እኮ በጣም ብዙ እንሳሳታለን ጋይስ ሪመምበር የነጃትን ኬስ ኮመንት ላይ በተጻፈ ነገር ነው ነጃት ኮመንት ላይ ለጻፈችው ልጅ መልስ ሰጣለው ብላ አንድን የተከበረን ጥልቅ ሃይማኖትን በጣም ሚሊዮኖች የሚከተሉትን ሃይማኖት አወረደችው ኢቨን እሷም የሃይማኖቱ ተከታይ ነች። ኢማጂን እንዴት ስታችሁ እንደምታስቱ በዛም ልክ ጃኒ ሳታስበው ሳትዘጋጅበት ዋጋ የሚያስከፍላት ሳይመስላት ተሳሳተች። እግዚአብሔር ይመስገን፣ እንኳን እኛ ምን እንደሆነን ማን እንደሆነን አስተማራችሁ። እንኳን የድሬዳዋን ህዝብ የሚወክል ስራን የሰራችሁት። እኔ እዚህ ጋር ወጥቼ በጣም እላፊ ሄጄ ብናገር ኖሮ ከተማችንን አይወክል እንደ ህዝብ ሁላ አዋርዳችሁ ነበረ። እኔ ወጥቼ ለጃኒ መልስ ይሆናል ብዬ ብሳደብ ኖሮ ከተማይን ሳይቀር የመጣሁበትን ማህበረሰብ ሳይቀር አዋረድ ነበር። ያንን ግን አላደረግኩም። እኔም አላደረግኩም ቤታየውም አላደረገችም። በጣም ነምናማመሰግናት ቤታየው በዚህ አጋጣሚ። እንዴት አትሳደቡ ተብለን ሁላ ስንሰደብ ያንን ሁላ ነገር አልፈነዋል። ዛሬ ፎርሹር ምድር ላይ ያለው ህዝብ እንደ ህዝብ የሚያከብረን ይመስለኛል። ምን ዓይነት ስድብ ካፋችን ስላልወጣ ከተማችንን የማይወክል ስራ ስላልሰራ ህዝባችንን የሚያስወክል ስራ ስላልሰራ እንደ አንድ ድሬዳዋ ልጅ እንደ አንድ በፍቅር በመከባበር በመዋደድ በአንድነት በይቅርታ እንዳደገ የድሬዳዋ ልጅ ነበረ ጠርቼ ማህበረሰብ አስቀይ መሻል፣ ቅሬታ አለ ይቅርታ ጠይቅ ያስጠየኳት ዘሴንቲንግ። ዛሬ እናቶቻችን እህቶቻችን ወንድሞቻችን የከተማችን ሴት አስተዳዳሪዎች አመራሮች ባሉበት ይቅርታ ጠየቀች። ቲንክ ሚንክር ስለዚህ፣ ድሬ ሲባል ይሄኛውን ነገራችንን ይሁልን እናንተ ጭንቅላት ውስጥ ያለውን በተወሰኑ ሚዲያ ላይ ባሉ የድሬዳዋ ልጆች አትመዝኑን። እኔ ድሬዳዋን አልወክልም። ጉድ ሞርኒንግ ማይ ላቭ እኔ አልወክልም። የማልወክለው ለምን መሰላችሁ? ራሴን ወክዬ ነው እዚህ አፌንም የምከፍተው። ኢቨን ቤታዬው ድሬዳዋን አትወክልም። ራሷን ወክላለች የምትሳደበው። ያመሳደባችን ግን ሙሉ ማህበረሰባችንን በእኛ እንዲታይ አንፈልግም። ከዚህ በላይ ከባድ እሾ አልነበረም መልስ ለመስጠት ከዚህ በላይ መደፈር አልነበረም። እውነቱ ይሄ ነው፣ ልንገራችሁ። ከዚህ በላይ ድፍረት አልነበረም። ከዚህ በላይ ቀይ መስመር አልነበረም። ከዚህ በላይ መዋረድ አልነበረም። ግን እኔ ማህበረሰቤን ነው ያሰብኩት። እዚህ ጋር ወጥቼ የጡትሽ የቄጠሽ ብዬ መሳደብ ማህበረሰቡን ያዋርዳል ድሬዳዋን ያዋርዳል። እናንተ ማለት አንቺ ነች ልባል እኮ ነው። እነዚህ ማለት እኮቺ ነች ልባል ነው። እሱ ልክ አይደለም። ማህበረሰቤን አንገት ያስደፋል። ለዛ አላደረግኩትም። ዛሬ ደግሞ የድሬዳዋ ህዝብ፣ የድሬዳዋ አስተዳደር ሴት አመራሮች፣ እህቶች፣ ወንድሞች እናንተ ደግሞ ያደረጋችሁት ነገር ትክክለኛ የኔ ማህበረሰብ ይሄ ነው ብዬ ይሁላችሁ እንደዚህ አንገቴን እንግ እንዲያረኩ መጣብሻለሁ። እኛ ማለት እንደዚህ እኛ ማለት ፍቅር ነን። ይቅርታን እናቃለን። ልካችንን ጥጋችንን እናውቃለን። የከተማችንን የህዝባችንን ክብር አላስነካንም። ወጥቶ መሳደብ ስድብ ምድር ላይ ምንም አይነት ኳሊፊኬሽን የሌለው ምንም አይነት እውቀት የማይጠይቅ ምንም አይነት ትምህርት የማይጠይቅ የወረደ ተራ ነገር ማለት አፍ መክፈት ነው። ስድብ እና ስድብ ነው። ምንም ትምህርት አይጠይቅ ምን አይጠይቅ የሚጠይቀው ብልግናና አግድ ማደግነት ብቻ ነው። አግድ ማደግ ከዎች ትሄጂበታለሽ። ዛሬ ግን የድሬዳዋን ህዝብ የሚያስከብር ሥራ ከተማውንም ከተማው ላይ ተሰርቷል። ስለዚህ እኔ እንደ አንድ የድሬዳዋ ልጅ አምፕራውድ ንግሥቷን እኛ ጀግና ጀግና ነን። ከኛ ራስ ወረድ አለቅ እየወጣችሁ እየመጣችሁ ድሬዳዋ ብላችሁ እንዳታወሩ አደረጋችሁ። ከዚህ ወዲህ ስለ ድሬዳዋ ምን ታወራላችሁ? ከጃኒ ኬዝ ወዲህ ስለ ድሬዳዋ ምን ታወራላችሁ? ፍቅራቸውን አሳዩችሁ ና ወንጌል እና ወንጌል ፍቅራቸውን አሳዩአችሁ። የከተማው ህዝብ ፍቅሩን አሳየን፣ ጀግንነታችንን አሳይ። አትንኩን የምንለው ለዚህ ነው። ስንነካ ነው እኛ ምንጭሆ ካልደረሳችሁብን አንደርስም። አንድ አንድ ጊዜ እጃችንን ይዛችሁ ልክ አባት ልጁን ሀብሎ አጽፎ እንደሚያስተምረው፣ ብዙዎቻችሁ እኮ እዚህ ሚዲያ ላይ ያላችሁ እጃችንን ይዛችሁ ስድብ ያስተማራችሁ ናችሁ። እጃችንን ይዛችሁ ከናንተ እኮ ነው ስድብ የለመድ ነው ራሳችንን ዲፌንድ ለማድረግ እኮነው ስድብ ውስጥ የገባነው ነው እራሳችንን ዲፌንድ ለማድረግ ተሳዳቢ ከሆነን አይደለም፣ ስድብ እንደማንችልማ እናንተም ታውቃላችሁ። ግን እጃችንን ይዛችሁ ነው ስድብ ያስተማራችሁ። እናንተን እያየን ነው ተሳዳቢ የሆን ነው። ይሄ ነው ማህበረሰባችን። እንደ ማህበረሰብ አትንኩ። ስትጣሉ ፐርሰናል፣ ከግለሰቡ ጋር ከተጣላችሁት ግለሰብ ጋር ተነጋገሩ። ከዛ ውጪ ማህበረሰብን የሚወክል ነገር አትናገሩ። ይሄ ደግ ህዝብ ይሄ መልካም ህዝብ በዚህ ልክ ሊዋረድ በዚህ ልክ ሊሰደብ አይገባም ነበር። ዛሬስ ምን ትላላችሁ? ዛሬስ ምን ታወራላችሁ? ያሁኑስ ይቅርታ፣ ያሁኑስ የፍቅር እንባ። ይሄ እንደሚሆን እኮ እኔ ተናግሬያለሁ። ሪከርደሮች ሪከርድ ያደረጋችሁ የዛን ቀን ወይ ድሬዳዋ ስቴዲየም አልኳችሁ፣ ወይ አንድ ሆቴል ተሰብስበው ይቅርታ ተጠይቃ ተዋደው በፍቅር ይለያያሉ፣ አልቀሳ ቪዲዮ ትሰራልን ይሆናል ጃኒ ብያችሁ ነበር፣ ብያችሁ ነበረ። አውጡና ፖስት አድርጉ ዛሬ ይህን ስላችሁ ዝም ብዬ መጥቼ ልጋግ ኔ ጎተትኩ ብሽ መሰልሽ? እንዴ ዝም ብሎ እኮ ልጋግ መጎተት አይደለም ማህበረሰቤን ልኩን፣ ጥጉን፣ ደግነቱን የዋህነቱን እኮ ስለማቅ ነው። ስለዚህ ድሬን ልቀቁ። በአንድም በተዘዋዋሪ መልኩ ከግለሰብ ጋር ያላችሁን ፀብ ከማህበረሰብ ጋር ታድርጉ። ማህበረሰብ ሌላ ጉዳይ ነው። ሌላ ነገር ነው። ሌላ ተአምር ነው። ማህበረሰብ ማህበረሰብን አትንኩ። ማናችሁን ብትሆኑ ከገጠማችሁ ብቻችሁ ብቻቸውን ግጠሙ፣ መግጠም ነው። ከዛ ውጭ ግን ማህበረሰብን የተከበረን ማህበረሰብ ዲስሬስፔክት ማድረግ ልክ አይደለም። ለሁላችሁ ነው የምነግራችሁ፣ ሚዲያ ላይ ያላችሁ ሰዎች። በአጠቃላይ በጣም ነው የማመሰግነው፣ አደይ እንደ ቅጠደ የድሬዳዋ ህዝብ፣ ያ ወርቅ ህዝብ፣ ያ ደግ ህዝብ ረቆላጭስበት ላጭስበት ላጭ ላጫጭስብሽ፣ እንጂ ዛሬማ እናቴ አንገቴን እንዲህ እንዲህ እያደረኩ ነው። አዳሚማ ጠጣሽ ምን ታመጪያለሽ? ዛሬማ ዛሬማ እቀባበልሻለሁ አዳሚ። የሥራው ባህሪ ነው። ኪሳችሁ ገባ ገባ በሉ ሌሽ ማ ሌሽ ነው። በነፃ ተገሳስጠሽ ስምንት መቶ ምናምን ሰው የምታይ ኮንግራ፣ ጉቺዬ ቴንኪው በሉ። ምን አባታችሁ ቴንኪው ጉቺዬ። ትችያለሽ ትለያለሽ እያልሽ ኪስሽ ገባ ገባ፣ ወይ ግቢ ኪስሽ። ሌሽ ነው ኪስሽማ። ገቢው ተገስጠሽ ዱቅ ብለሽ የምትሾፊ ግቢ ኪስሽ። በነፃ ትገሳሰጭብኝ የእኔ ፍቅር። ተከተሏት፣ ኪውርን ክብንን እየተከተላችሁ ሄዱበት። በነፃ ስምንት መቶ ምናምን ሰቆች ብላ ታገኛት ኮመንት አጻፊብኝ። ኪስሽ ግቢ። አገሬ ታቦት የክሷን ፋይል ወስደክ በፍቅር ፋይል ያስቀየርክ ያንን ደግ ህዝብ ያንን መልካም የዋ ህዝብ ሩሩ ህዝብ አዛኝ ህዝብ በሙሉ ሚዲያ ዛሬማ ቪዲዮ ትሰሩልን አላችሁ። ኦ ድሬዎች ትለያላችሁማ መባል አለብን አለብን። አዎ ቃል አወጣለሁ፣ ድሬዎች ትለያላችሁ። በሉ ጃኒዬ፣ ስለተፈታሽ ደስ ብሎኛል። የእኔ እናቴ፣ የኔ ወርቅ፣ ገና ትንሽ ልጅ ነሽ። ብዙ መንገድ አለሽ፣ ብዙ ህይወት አለሽ። እግዚአብሔር በመንገድሽ፣ በህይወትሽ፣ በነገሽ ሁሉ ይባርክሽ፣ ይጠብቅሽ፣ ከክፉ ይጠብቅሽ ከምቀኛ ከሸረኛ ይጠብቅሽ። ብዙ የምትሰሪ ያድርግሽ። ስለ ሀገራችን ብዙ የምትመሰክር ያድርግሽ። የትኛው ክፉ አያገኝሽ። ደስ ብሎኛል የኔ እናት፣ እስከ መጨረሻው ከጎንሽ ነኝ። እግዚአብሔር ስላገዘን። የድሬዳዋ ህዝብ፣ የድሬዳዋ አስተዳደር ሴት አመራሮች፣ እህቶቻችን፣ ወንድሞቻችን ሁሉ ድሬ ላይ ያላችሁ ፍቅራችሁን፣ አንድነታችሁን፣ ይቅርታችሁን ስላሳያችኋቸው፣ ከተማችንን የሚወክል የሚያሳይ ስራ ስለሰራችሁ በጣም በጣም በጣም በጣም እንደ አንድ የድሬዳዋ ልጅ እንደ አንድ ሚዲያ ሰው በጣም ነው የምወዳችሁ በጣም ነው የማከብራችሁ። እግዚአብሔር ረጅሙን እድሜ ከጤና ጋር ይስጣችሁ። አላፈርንም፣ ዛሬ አልተሸማቀቅም። እኛን የሚወክለውን ትልቁን ስራ ሰርታችኋል። ዘመናችሁ ይባረክ፣ መንገዳችሁ ይባረክ፣ ህይወታችሁ ይቃና። ድሬን ያየ ይታይ፣ ኢንሻአላ አገራችንን ቀና ብሎ ያየ ድሬዳዋን ያየ ያንን ደግ ማህበረሰብ የነካው መዳን የዓለም ይንካሁ፣ ያያችሁን ታዩ፣ የገላመጣችሁን መዳን የዓለም ይገላምጣችሁ። ክፏችንን የጠበቃችሁ ክፏችሁን ያሰማን። ሳይውል ሳያድርግ አንገታችንን ልታስደፉን ደፋ ቀና ያላችሁ የሀረርጌን ህዝብ የድሬን ህዝብ እንደ ህዝብ ያዋረዳችሁ እንደ ህዝብ የሰደባችሁ እንዲህ ናችሁ ያላችሁን መዳን የዓለም የእናንተን ኬዝ በአደባባይ እንዲ ናቸው ይበላችሁ። እኛ ድሬዎች እንደዚህ ነን፣ እንዲህ እንደ ዛሬ ፍቅር ነን አንድ ነን። መዋደድ ነው፣ ጥላቻ የለም፣ ተንኮል የለም። ፊት ለፊት ነው እንጂ ወሬ ዞሮ ማማት የለም። ድሬ የተባልነን እግዚአብሔር ያክብርልን። ሁላችሁ ነው ድሬዳዋ ከተማ ህዝቡን ሁሉን እናመሰግናለን። እኔ ደስ ብሎኛል። ጀንዬ በርቺ፣ የሚዲያ ሰውነሽ ታዋቂ ነሽ፣ ተጽዕኖ ፈጥረሻል፣ በብዙ ሰዎች ይወዱሻል። በማስተዋል ተራመጅ እህቴ፣ አድርሱል በማስተዋል ሰዎች በአንድም በተለያየ መንገድ ስተው ያስታሉ። ጠንቃቀሁኝ ለምትናገሪው ነገር ኃላፊነት የተሞላበት ንግግር ተናገሪ። ልጅነትን ወደ ጎን ተይ። ይህ በልጅነት ያለማወቅ ወይ ደግሞ ባለማስተዋል የምትናገሪያቸው ነገሮች ዛሬ አንቺ በእድሜ ነው እንዲህ ልጅነትሽ፣ በስራሽ እና ሚዲያው ላይ ባለሽ ነገር ከማንም ከምንም በላይ ነሽ። ስለዚህ እነዛ ነገሮች በህይወት ዋጋ ስለሚያስከፍሉ ጠንቀቅ ብለሽ ነቃ ብለሽ የምትናገሪያቸውን ነገሮች ሁለቴ በማሰብ አንዴ ሳይሆን ሁለቴ፣ ፖዚቲቭሊ ምን ያመጣል ኔጌቲቭሊ ምን ያመጣል የሚለው አሁን አንቺ ተጽዕኖ ፈጥረሻል። ዳይሬክትሊም እንዳይሬክትሊም የተለያየ ሰው ያቅሻል። ስለዚህ ለቀጣይ ህይወትሽ ህዝብሽን እንደ ህዝብ የሚያስቀይም ነገር ሳታደርጊ በርቺ። አምሀፒ ኦልደርቤስት ጉድላክ ጃንዬ። ይሄ ነው እንግዲህ በጃኒ ጉዳይ የማወራው። ያልኩትም ይሄ ነው፣ የጠበኩትም ይሄ ነበር። የሆነውም ይሄ ነው፣ የተናገርኩትም ይሄ ነበር። እንግዲህ በሰዓቱ ስናገር የነበራችሁ ሰዎች ካላችሁ በጃኒ ጉዳይ ይሄ ነው የተናገርኩት። ይሄ እንደሚሆን ተናግሬ ነበረ፣ ሆኗል። ሆኖ ታገኙታላችሁ ብያችሁ ነበረ፣ ሆኗል። የቁልቢው ገብርኤል ዋስጠበቃ ሆኗታል። ያሸዋው ሚካኤል ጣልቃ ገብቶላታል። ከሷን በፍቅር ፋይል ቀይሮላታል። እናመሰግናለን፣ ወረድሬ